ጤና ስጥልኝ ተመልካቾች። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የዕለቱ ዜናችን ጀምሯል። በትንታኔ የምንመለከተውን ጉዳይ ጨምሮ የተለያዩ መረጃዎችን ወደ እናንተ እናደርሳለን። ከዜናዎቹ ጋር ሰብለ ጽጌ ነኝ። የአርሶ አደሮችን የኢኮኖሚ ተጠቃሚነት ለማሳደግ የእቃ ማከማቻ ደረሰኝ ስርዓት ተዘርግቶ ወደ ስራ መገባቱን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀም። የንግድና ቀጠናዊ ትስስር ሚኒስቴር የእቃ ማከማቻ ደረሰኝ ስርዓትን ለማጠናከርና ለማስፋፋት በሚያስችሉ ጉዳዮች ላይ ከባለድርሻ አካላት ጋር ውይይት አካሂዷል። ቴዎድሮስ ደሴ ዝርዝር አለው። እንደ አገር ረጅም የግብይት ሰንሰለት ለምርት ብክነትና ጥራት መጓደል፣ በውጭ ንግድ አፈጻጸም ላይ አሉታዊ ተጽዕኖ ማሳደሩን የንግድና ቀጠናዊ ትስስር ሚኒስትር ዴኤታ ያስሚን ወሃብረቢ ያስታውሰዋል። በተለይም ኢንዱስትሪዎች የሚያስፈልጋቸውን ጥሬ ዕቃ በጥራትና በብዛት ለማግኘት መቸገር፣ የአገር ውስጥ ገበያ ፍላጎትና አቅርቦት አለመጣጣም፣ አርሶ አደሩ በብዙ ድካም ያመረተውን ምርት የሚያስቀምጥበት በቂ የመጋዘን አገልግሎትና የፋይናንስ አቅርቦት አለመኖር ችግር እንደነበር ጠቁመዋል። በመጋዘን ውስጥ ምርቱን ቢያስቀምጥ ይሄንን ደግሞ በደረሰኝ ወደ ፋይናንስ ተቋማት ሄዶ ብድር ቢጠይቅበት ነገ የተሻለ ገበያ ሲያገኝ ምርቱን አውጥቶ ቢሸጥ ተጠቃሚ ይሆናል። ተጠቃሚ መሆኑ ለዛ ጊዜ ብቻ ሳይሆን ነገ የተሻለ ግብዓትን፣ ማዳበሪያ፣ የሚሆን ምርጥ ዘርንም ለሜካናይዜሽንም ጭምር ማውጣት ያለበትን ወጪ በሙሉ ለማውጣት ፍላጎት ይኖረዋል ማለት ነው። ያ ሲሆን ደግሞ ምርትና ምርታማነት እያደገ ይሄዳል። ስለዚህ ኦቨርኦል በኢኮኖሚ ይሄ የደረሰኝ የእቃ ደረሰኝ የእቃ ማከማቻ ደረሰኝ ስርዓት ተግባራዊ ማድረግ ይሄንን ቁልፍ ችግር ነው ለሀገር ምርትና ምርታማነት እንዲያድግ፣ አርሶ አደሩ በግብርና ላይ ለሚያወጣው ወጪ ለግባት የሚያወጣው ወጪ ተመጣጣኝ ሪተርን ወይ ደግሞ ነው ገቢ አገኝበታለሁ ብሎ እንዲሰራ ጭምር ነው። የግብይት ስርዓቱን ዲጂታላይዝ ማድረግ ከሚያስችሉ አሰራሮች አንዱ በ2014 ዓ.ም ተግባሩ የተደረገው የእቃ ማከማቻ ደረሰኝ ስርዓት ነው ብለዋል። የእቃ መጋዘን ደረሰኝ ስርዓት አገልግሎት ፕሮጀክት ዋና ዓላማ አርሶ አደሮች ያመረቱትን ምርት በማሻጃነት በመጠቀም ከፋይናንስ ተቋማት የሚፈለገውን የብድር መጠን የሚበደሩበት ስርዓት ነው ብለዋል። እንግዲህ የደረሰኝ ስርዓት እሱም ብቻም አይደለም። እንግዲህ እንደምታውቁት ብክነት አለ ከድህረ ምርት በኋላ እንደ ሀገር እንግዲህ ሰላሳ ፐርሰንቱ ይባክናል፣ ነው ምርቱ ራሱ። ስለዚህ በአግባቡ ደግሞ ምርቱ በመጋዘኖች መጋዘኖቹም ደግሞ ዘመናዊ በሆኑ መጋዘኖች መጋዘን አቀማመጥ ራሱ የምርት በዛ ደረጃ ማኔጅ ሲደረግ ከድህረ ምርት ጋር የተያያዙ ብክነቶችንም ይቀንሳል። ከዛ ውጪ ደግሞ መጋዘኑን ማኔጅ የሚያደርጉ ኦፕሬተሮች ደግሞ በንግድና ቀጠናዊ ትስስር የተለያዩ መስፈርቶችን አሟልተው ስለሆነ ፍቃድ የሚሰጣቸው እዛ ውስጥም ባለሙያዎችም ጭምራሉ። ላቦራቶሪም ይጠበቅበታል። ስለዚህ ምርቱ አስፈላጊው ጥራት እንዲጠበቅ ያደርጋል። እስካሁን የኢትዮጵያ ንግድ ባንክ ጨምሮ አምስት ባንኮች በመጋዘን ደረሰኝ ስርዓት ተካተው የብድር አገልግሎት እየሰጡ መሆኑንም ሚኒስትር ዴኤታዋ ገልጸዋል። በዚህም ተጨባጭ ለውጥ መመዝገቡን አንስተዋል። የእቃ ማከማቻ ደረሰኝ ስርዓትን ለማጠናከርና ለማስፋፋትም ባለድርሻ አካላት በርብርብ ሊሰሩ እንደሚገባ ተመላክተዋል። በጎንደር የተጀመሩ የልማት ስራዎችን ለማስቀጠል ከ1.7 ቢሊዮን ብር በላይ ገቢ ለማሰባሰብ ዝግጅት መደረጉን የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ቻላቸው ዳኘው አስታወቁም። የገቢ ማሰባሰቢያ መርሃ ግብሩ በአዲስ አበባ ይካሄዳል ተብሏል። ራሄል የጎንደር ከተማ አስተዳደር ሚያዝያ ሃያ 2017 ዓ.ም የሚከናወነውን ዓለም አቀፍ የገቢ ማሰባሰቢያ መርሃ ግብርን በተመለከተ ጋዜጣዊ መግለጫ ሰጥቷል። የገቢ ማሰባሰቢያው ጎንደርን እንሞሽር በሚል መሪ ሀሳብ የሚከናወን ነው ተብሏል። መግለጫውን የሰጡት የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ቻላቸው ዳኘው ጎንደር የቀደመች ሀገር በመሆኗ ቀደምትነቷን ለማስቀጠል ና የተዋበች ለማድረግ ስራዎች በመከወል ላይ ናቸው ብለዋል። ከተማችን ከልማት የተገፋች ኢትዮጵያን ባለች ከእድገት የተቀጨች ኢትዮጵያን ባለች አበባነቷ የረገፈባት ባለ ታሪክ ናት። ኢትዮጵያን በአንድነት የገነቧት መኩሪያቸውና ማጌጫቸው ጥንታዊ ከተማ ነች። ይሁን እንጂ ታሪክስ ስሟ የገነነውን ያህል በልማት ያልገፋች፣ የእድገት ግስጋሴዋ ደግሞ የቀጨጨ ነበር። በመሆኑም ኢትዮጵያን በስነ ጥበብና በስነ ኪነት ታሪኳ ሞገስ የተላበሱባትን ያህል በእድገቷ ዘገምተኝነት ደግሞ ያዝናሉ። በትናንትናዋ ኮርተው በዛሬዋ ያፍራሉ። አሁን ኑ ያልናችሁ ጎንደርን ወደ ቀደመ ከፍታዋ ለመመለስ ነው። በሚመጥናት ታሪኳ ልክ በጋራ ለማሳደግ ነው። ተተኪ ትውልድ የሚኮራበትን ሰርተን እናስረክብ ነው። ከንቲባው አክለው የተጀመሩ የልማት ስራዎችን ለማስቀጠል ና ጎንደርን ወደ ቀድሞ ከፍተዋ ለመመለስ ለጎንደር ተወላጆች ና የታሪኩ ባለቤት መሆን ለሚፈልጉ ለሁሉም ኢትዮጵያውያን ኑ ጎንደርን እንሞሽር ሲሉ ጥሪ አቅርበዋል። ይሄ ጥሪ ጎንደርን ማዛመን፣ የቱሪስትና የባህል ማዕከል ማድረግ ነው። ከተማ እንስራ ሀገር እናልማ የሚል ጥሪ ነው። የጎንደር ወርቃማ ዘመንን ለመመለስ የተለኮሰው ብርሃን እንዳይጠፋ ከተማችሁን አብረን መልሰን እንስራት ዘንድ ኑ ስንል ጥሪ እናቀርባለን። ጀምረናል፣ አንቆምም። ይህንን ጎንደርን የመሞሸር ጥሪ ስናቀርብ ሁላችሁንም ባለ ታሪክ ለማድረግ ነው። ከተማችሁ ስለሆነች ያገባችኋል። መላው የሀገራችን ሕዝቦች ጎንደር የቀደመች ዋና ከተማችሁ ነት። በጋራ አባቶቻችንና እናቶቻችን እንደሰሯት ሁሉ ዳግም እናንተም ትሰሯት ዘንድ አብራችሁን ትቆሙ ዘንድ አደራ እንላለን። በየሀገራችን የምትገኙ ኤምባሲዎችና የውጭ ሀገር ድርጅቶች ጎንደር በአንድም በሌላም የቀደመ ታሪኳ ከሀገራችሁ ታሪክና ዲፕሎማሲያዊ ግንኙነት ጋር የተቆራኘ ነው። ያንን ታሪክ ከጎንደር ልማት ጎን በመቆም ዳግም ታረጋግጡ ዘንድ አደራ እንላለን። የገቢ ማሰባሰቢያው የመንግስትና የግል የስራ ኃላፊዎች ባለሀብቶችና ጥሪ የተደረገላቸው እንግዶች በተገኙበት የሚከናወን ነው ያሉት ከንቲባው በመርሃ ግብሩ ከአንድ ቢሊዮን ብር በላይ ለማሰባሰብ ዝግጅት ተደርጓል ሲሉ ገልጸዋል። ከአንድ ነጥብ ሰባት ቢሊዮን ብር በላይ ለዚህ ስራ ያስፈልገናል። እሱን ሀብት ለማሰባሰብ ነው። ፕሮጀክቱን እስከ መስከረም ድረስ እናጠናቃለን ብለን በተያያዘለት ጊዜ ነው እየሰራን ያለ ነው ሁሉም ባንክ ላይ ለዚህ ድጋፍ የሚውል የጎንደር ከተማ አስተዳደር የኮሪደር ልማት የማህበረሰብ ድጋፍ የሚል አካውንት አለን። በሱ እንዲጠቀሙና ያን ቀን ላይቭ ገብተው እንዲሰሩ እንዲያዋጡ ለማድረግ እየሰራና ያለ ነው። እንግዲህ በዚህም እንግዲህ የሀገራችን ትልልቅ ባለስልጣናት፣ ባለሀብቶች፣ ትልልቅ ሰዎች የሃይማኖት አባቶች በሚገኙበት ነው የምናስኬደው። የገቢ ማሰባሰቢያ ፕሮግራሙ ሚያዝያ ሀያ ሁለት ሺ አስራ ሰባት ዓመተ ምህረት በአዲስ አበባ ከተማ በሸራተን አዲስ ይከናወናልም ተብሏል። በ2017 18 የምርት ዘመን የምርት ጭማሪን ለማስመዝገብ እየተሰራ መሆኑን የሰሜን ሸዋ ዞን ግብርና መምሪያ አስታወቀ። በመኸር ምርት ዘመኑ 20 ሚሊዮን ኩንታል ምርት ለማምረት የታቀደ ሲሆን የእርሻና የግብአት አቅርቦት ስራው ተጣጥሞ እየሄደ መሆኑም ተነግሯል። ገንዘብ ታደሰ ተጨማሪ አላት። በዓለም አቀፍ ደረጃ ከፍተኛ የሰብል ምርትን በመሰብሰብ ቻይና፣ አሜሪካ፣ ህንድ፣ ሩሲያ፣ ብራዚል ቀዳሚዎቹ ሀገራት ሆነው ተቀምጠዋል። እነዚህ አካባቢዎች ለሰብል ተስማሚ የሆነ የአየር ንብረት ያላቸው ቢሆንም ግብርናን ማዘመናቸው ግን ለእድገታቸው ምክንያት መሆኑ የዓለም ባንክ መረጃ ይጠቁማል። ኢትዮጵያም ካላት ለምርት ተስማሚ የአየር ንብረት በተጨማሪ ግብርናውን ዘርፍ በማዘመን ምርትና ምርታማነትን በማሳደግ በምግብ ራስን የመቻል ህልሟን እውን ልታደርግ ይገባል። በሀገሪቱ ምርት ታማ ከሚባሉ አካባቢዎች መካከል የሆነው የሰሜን ሸዋ ዞንም ለሰብል ልማቱ ከእርሻ ዝግጅት ጀምሮ ተገቢውን ድጋፍ በማድረግ ምርታማነትን ለማሳደግ እየሰራ እንደሚገኝ የዞኑ ግብርና መምሪያ ኃላፊ አቶ ታደሰ ማሙሻ ነግረውናል። ከርሻ እንቅስቃሴ ጀምሮ ሰፋ ያለ የቅድመ ዝግጅት ስራ ስንሰራ ነው የከረም ነው። ለምሳሌ ከ556 ሺ ሄክታር መሬት አራት ሺህ ሄክታር መሬት የሚሆነው ኦረዲ አንደኛ ዙር እርሻ ታርሶ ተለስልሶ ተዘጋጅቷል። ለዚሁ ምርት ማሳደጋ ከ430 ኩንታል በላይ የአፈር ማዳበሪያ በ23 ወረዳዎቻችን ተጓጉዟል። ግሼና፣ ሚዳን ምንጃርና ላሎን ጨምሮ ማለት ነው። በ23ቱም ቀጠናዎቻችን ማዳበሪያ እያሰራጨ ና ያለ ነው። አሁን ዩኒየን መጋዘኖቻችን ከወደብ ካልመጣ ማዳበሪያ የለንም። አንዱ ችግር እንዲያውም እሱ ነው። በወረዳዎች የግብአት ስርጭት እየተከናወነ እንደሚገኝ ያነሱልን። በዞኑ ትርፍ አምራች ወረዳዎች መካከል ከሆኑት የሲያደብርና ዋዩ ወረዳ ና ምንጃር ሸንኮራ ወረዳ ምርትና ምርታማነትን ለማሳደግ የሚያስችሉ ተግባራትን እያከናወኑ እንደሚገኙም ነው የገለጹልን። አፈር ማዳበሪያ አቅርቦት ላይ በርብርብ እየሰራን ያለንበት ሁኔታ አለ። ከዛ የምህር እርሻ እንቅስቃሴ ነው። ጥቅል እንግዲህ እንደ ወረዳችን ከ36000 ሄክታር በላይ በተለያየ ሰብል የሚለማ መሬት አለ። ከዚህ ውስጥ እንግዲህ በምርት ዘመኑ ከ1.6 ሚሊዮን ኩንታል በላይ እናገኛለን ብለን ነው አቅድን እየሰራን ያለ ነው። ክላስተር ለማልማት በኮሚኒቲ ክላስተር እያደራጀንና ና እያረስን ያለንበት ሁኔታ ነው ያለው። ምናልባት ምርትን ለማሳደግ ያው ወሳኝ የሆነው ነገር የግብዓት የማዳበሪያ አቅርቦትና ስርጭት ተግባራት ለምትን እያደልን ያለ ነው። ምናልባት እንደ ወረዳችን ወደ 21950 ኩንታል አካባቢ በቅር ደረጃ ይዘን አሁን ላይ ያው ለአርሶ አደሩ እየሰጠን እያሰራጭን ያለንበት ሁኔታ ነው ያለው። በኢትዮጵያ ከሚታረሰው 15 ሚሊዮን ሄክታር በላይ የእርሻ መሬት ውስጥ 43 በመቶ የሚሆነው በአሲዳማነት መጠቃቱን የግብርና ሚኒስቴር መረጃ ያመለክታል። በሰሜን ሸዋ ዞንም 73 ሺህ ሄክታር በላይ መሬት በአሲድ መጠቃቱ ከዞኑ ግብርና መምሪያ የተገኘው መረጃ ያመለክታል። ይህ ደግሞ የሰብል ምርታማነትን ይቀንሳል። በዞኑ ያለውን አሲዳማነት በመቀነስና ና ሌሎች ምርቱን ሊያሳድጉ የሚችሉ ተግባራትን እያከናወኑ እንደሚገኙም አቶ ታድስ አስረድተዋል። በአጠቃላይ 19 አካባቢ ይኖራል። ለንጃችን ላይ አሁን 9000 ኩንታል የሚሆነውን ወደ አርሶ አደር ፖዚቲቭ ሪዛልት አላቸው መሬቶች ላይ ወስደን እየደባለቅን ያለ ነው ከመሬቱ ጋር። የተፈጥሮ ማዳበሪያን በማዘጋጀት ረገድ 9.2 ሚሊዮን ሜትር ኪዩ ኮምፖስት ለማዘጋጀት ታቅዷል። ወደ 8.7 ኦልሞስት ተሰጋይቶ ጨርሷል። እየተቀላቀለ ነው ያለው ከሰራሽ ማዳበሪያው ጋር እኩል ነው ጉዳዩ እየሄደ ያለው። ምርጥ ዘር በአራት አባዢ ድርጅቶች አሉን። ተጉለት ወደራ አማራ ምርጥ ዘር የሚያባዙት ድርጅቶች አሉ። በሶስት ወረዳ ላይ በተለይም ስንዴ ላይ ነው ምንሰራው። ከሺ ኩንታል በላይ እሱንም ምርጥ ዘር ሰብስበናል፣ አዘጋጅተናል። ዋጋ ነው እየተጠበቀን ያለ። በቀሪ ግዛት የምርጥ ዘር የማሰራጨት ስራ ብቻ ነው የሚቀርል። በምርት ዘመኑ ሀያ ሚሊዮን ኩንታል ለማምረት ያቀደው የሰሜን ሸዋ ዞን ግብርና መምሪያ ካርሹ አደሩ ቁርጠኝነት ባሻገር የተቋሙ ባለሙያዎች ድጋፍና ክትትል ማድረግ እንደሚገባቸው ነው የተገለጸው። በማስከተል በትንታኔ የምንመለከተውን ጉዳይ ወደ እናንተ እናደርሳለን። በአማራ ክልል ሰሜን ሸዋ ዞንና ኦሮሞ ብሔረሰብ አስተዳደር አዋሳኝ አካባቢዎች በግጭት ምክንያት ጦም ያደሩ ማሳዎች ወደ ምርት ለማስገባት ስራ ተጀምሯል ተባለ። የህዝቦችን የእርስ በርስ ግንኙነት በማጠናከር የልማት ስራዎችን ለማስቀጠል እየተሰራ መሆኑም ተገልጿል። ለአለም ላይኮን በዝርዝር ተመልክቶታል። በአማራ ክልል ሰሜን ሸዋ ዞንና ኦሮሞ ብሔረሰብ አስተዳደር አዋሳኝ አካባቢዎች ለአመታት የጸጥታ ችግር ሲያጋጥም ቆይቷል። በዚህ ምክንያት ሰብአዊና ምጣኔ ሀብታዊ ችግሮችም ተስተናግደዋል። የሀገሪቱ ምጣኔ ሀብት መሰረት የሆነው የግብርና ስራም በእነዚህ አካባቢዎች ሲስተጓጎል እንደቆየ የኦሮሞ ብሔረሰብ አስተዳደር ግብርና መምሪያ ምክትል ኃላፊ አቶ ሀሰን ሰይድ ተናግረዋል። በተለይ አጎራባሽ አካባቢ ላይ ያሉ መሬቶች ኦልሞስት አብዛኞቹ መስኖ የሚለማባቸው ናቸው። ከመስኖ ደግሞ ከመኸር በላይ በጣም ከፍተኛ የሆነ ምርት ነው የሚገኘው። በተለይ መስኖ ላይ አርሶ አደራችን እንደሚታወቀው ካሽክሮፖችን የተለያዩ አትክልቶችን ነው በብዛት የሚያመርተው እና አትክልቶች ደግሞ ከአንድ ሄክታር ላይ ሊገኝ የሚችለው ምርታማነት ከየሰብ ላይ ነው ቢለያይም አብዛኛው ግን ከፍተኛ ነው እና በዚህ አመት ብቻ በመስኖ ብቻ ከ200 ሄክታር በላይ ስቲል ያለማበት አግባብ አለ ይህ የሚያሳየው ሰላም ከሌለ ግብርናው ዘርፍ ላይ ምን ያክል ተጽዕኖ ሊያሳድር እንደሚችል ነው። የሰሜን ሸዋ ዞን ግብርና መምሪያ የሰብል ልማት ቡድን መሪው አቶ አበበ ጌታቸው በአዋሳኝ አካባቢዎች ባልታረሱ ማሳዎች ምክንያት እንደ ዞን የምርት ጉድለት ሲያጋጥም ቆይቷል ብለዋል። ማግኘት ያለብን ወደ 20 ሚሊዮን አካባቢ የነበረ እቅድ ይዘን ገብተን የነበረው ከዛም 17.4 ሚሊዮን ኩንታል ማግኘት ይችለናል። ስለዚህ ያልታረሱ መሬቶች በመኖራቸው ለምርትና ምርታማነት መቀነስ ትልቅ ጎዶሎ የሚያሳይበት ሁኔታ አለ ሁለተኛ መመገብ የሚችል ማህበረሰብ ተረጂ የሚሆንበት እድሉ የሰፋ ነውና እነዚህን ነገሮች ማስተካከል እንዲቻል የዞናችን ኮር አመራሮች ሰፊ የሰላም እንዲመጣ ከማድረግ ጋር ተያይዞ ሰፊ የመስክ ስምሪት ስራ ሲወስዱ ነበረ። በቅርቡ የሁለቱም አስተዳደሮች አመራሮች በጋራ ባደረጉት ውይይት ሳይታረሱ የቆዩ ማሳዎች ወደ እርሻ እንዲገቡ ስራ ተጀምሯለም ተብሏል። ሶደሮችም ያሉት ምንድን መሬቱም አለን፣ ውሃውም አለን፣ ጉልበቱም አለን ግን ራበን። በግጭት ምክንያት ያተረፍ ነው ረሃብንና መቸገር ነው ስላሉ በተለይ በጨፋ ሮቢት እና በኤፍራታ ግድም አካባቢ ያሉ መሬቶች እንዲታረሱ የማጀቴ መሬት እንዲታረስ የኦሮሞ በብሔረሰብ አስተዳደር ዞን ዋና አስተዳዳሪና የሰሜን ሸዋ ዞን ዋና አስተዳዳሪ እኛም ባለንበት ትራክተር አንጥተን መሬቶቹ እንዲታረሱ በጋሪ ያስቸንበት ሁኔታ አለ። በተመሳሳይ በአንጾኪያና በደዋ ጫፋ መካከል ያሉ ያልታረሱ መሬቶች እንዲሁም በሀገረ ማርያም ዋጨር አካባቢ ያልታረሱ መሬቶች እንዲሁ እንዲታረሱ የማስጀመር ስራዎች ተሰርተዋል። እነዚህ ግን በጅምር ደረጃ ነው ያሉት። አሁንም ማስቀጠል ይጠይቃል። አጠቃላይ የግብርና ክፍለ ኢኮኖሚውን የምናሳድግበትን የእርሻ እንቅስቃሴ ከፍተኛ ያደረ መሬት አለ። ይህንን ማህበረሰባችን የጠየቀውን ወደ እርሻችን መመለስ አለብን። የእርሻ ስራችንን በመስራት ራሳችንን መቀየር መቻል አለብን። በጣም በሚገርም ሁኔታ ደግሞ እዚህ ቀጠና ያለው መሬት በአመት ሁለት ሶስት ጊዜ የሚለማ ነው። በጣም ቴክኖሎጂ ተጠቃሚ ማህበረሰብ ነው። አትክልትና ፍራፍሬ ላይ የሚሰራ ነው። ስለዚህ ማህበረሰባችንን የመጀመሪያው ስራ አሁን ከውይይታችን አንዱ ማህበረሰቡን ጠይቆ እየተሰራ ያለው የእርሻ ስራውን በተቀላጠፈ ሁኔታ አካባቢው እንዲታረስና ወደ ልማት እንዲገባ እየተሰራ ያለበት ሁኔታ ያለው በስልክ ያነጋገር ናቸው። የአካባቢዎቹ አርሶ አደሮችም ማሳው ከምርት ውጭ ሆኖ መቆየቱ ለከፍተኛ ምጣኔ ሀብታዊና ማህበራዊ ጫና ዳርጎን ነበር ብለዋል። አሁን እርሻው መጀመሩ ተስፋ ሰጪ ቢሆንም ተግባሩ ግን መቀጠል አለበት ሲሉም ነው ያሳሰቡት። የተወሰነ ሁለት ቀን ትራክተር ገብቶ አንድ አምስት አምስት መኪና አንድ ቀን እነዚህ ሁለት ቀንም ሙሉ ተጀምሮ ነበረ። እርሻው ደግሞ ሙሉ በሙሉ አልታረሰም፣ ግን ሁሉም ተመስ ተታረሰ ምናልባት ሰላሙ ደግሞ በመንግስት ደረጃ ከተስተካከለ ህሊ ይችላል። የሚያዋስኖን ቀበሌዎች አሉ። አሁን እነሱ እና እኛ ማረፍ ነው ብለ ፈልገው ሁሉም ማረፍ ይፈልጋሉ። እነሱ አርሶ አደሩ ከሁለቱም አቅጣጫ ያለው ማረፍ፣ መስራት፣ መብላት ይፈልጋል። መንግስት ይህን እጅን ጠበቃ አርጎ ይህን ሀይ ማለት ተቻለ። ሁሉም ሰው አርሶ መብላት ይፈልጋል። ብዙ መሬት ጥሩ ነበር። አሁን እየታረሰ ነው በመኪና ያው አልሐምዱሊላ። መቼም አሁን ታለፈው ጊዜ አሁን ይሻላል። እንዲታረስ መጣሪ ይዘናል፣ ንግግር ይዘናል፣ መሬቱ እንዲታረስ እያወራ ነው ተረሳ መቼም ይሻላል። ማረስ አላቃተንም ነበር አማሮቹም ማረስ አላቃቱም፣ እኛም ማረስ አላቃተንም። ሰላምም እየተረጋጋ ነው። በሰላም አድሮት ነው እስከ ዛሬ ችላ የተባለው። አሁን ሰላምም አልሐምዱልላ። የሁለቱ አስተዳደር አመራሮች ማህበረሰቡን በማቀራረብ የእርስ በእርስ ግንኙነትን በማጠናከር የልማት ስራዎችን ለማስቀጠል እየሰራን ነው ብለዋል። ህዝቦቹ እርስ በራሳቸው የሚደጋገፉ ናቸው፣ በክፉ ቀንም ስለሆነም ከሰሜን ሸዋም ከኦሮሞ ብሔረሰብ አስተዳደር ዞንም ይህን በማስተካከል በኩል አብሮ ከህዝቡ ጋር ውሎ አድሮ በመስራት በኩል የጀመርናቸው በጣም መልካም የሚባሉ ስራዎች አሉ። እነሱ ይቀጥላሉ። እየመጡ ያሉ ለውጦችም አሉ። የሰሜን ሸዋና የኦሮሞ ብሔረሰብ አስተዳደር በቀጣይ መተሳሰር የሚገባው በየጊዜው ይህንን በማስደረግ ይህንን የሰላም ጉዳይ የሚያጸናው ደግሞ ልማት ስለሆነ በልማት ትስስር ላይ በተለያዩ ፕሮጀክቶች ይሄ አካባቢ እንዲታቀፍ ለማንሳት እወዳለሁ። በሁለቱም አስተዳደሮች በኩል ያሉት አርሶ አደሮች የእርሻ ስራቸውን ለማስቀጠል ፍላጎት እንዳላቸው ተናግረው ይህንን ስራ በሚያስተጓጉሉት ላይ ግን መንግስት ህጋዊ እርምጃ እንዲወስድም ጠይቀዋል። በመጨረሻም አጫጭር ጉዳዮች ወደ እናንተ ይደርሳሉ። ቤተልሔም ሰለሞን ታቀርበዋለች። በ2017 በጀት ዓመት 9 ወራት ከ359 ሺህ በላይ ዜጎች የውጭ አገር ስራ ስምሪት ተጠቃሚ መሆናቸውን የሥራና ክህሎት ሚኒስትር ሙፈሪያት ካሚል ገለጹ። የውጭ አገር ስራ ስምሪት እቅድ አፈጻጸም ግምገማ ተካሂዷል። በግምገማው ላይ የጠቅላይ ሚኒስትሩ የማክሮ ኢኮኖሚ ዘርፍ አማካሪ አምባሳደር ግርማ ብሩና የተለያዩ ባለድርሻ አካላት ተገኝተዋል። ከሰለጠነ የሰው ኃይል አቅርቦት ከስራ ገበያው ፍላጎትና ና ከአገልግሎት አሰጣጥ አኳያ የተከናወኑ ስራዎች ውይይት ተደርጎባቸዋል። የስራና ክህሎት ሚኒስትር ሙፈሪያት ካሚል በበጀት ዓመቱ 9 ወራት 359 291 ዜጎችን በውጭ ሀገር ስራ ስምሪት ተጠቃሚ ማድረግ መቻሉን በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ገልጸዋል። ካለው የስራ ገበያ ፍላጎት አኳያ አቅርቦትና ጥራት ላይ ያሉ ችግሮችን በመፍታት ውጤቱን ለማላቅና የዜጎችን ተጠቃሚነት ለማሳደግ ርብርብ ማድረግ እንደሚገባ የጋራ መግባባት ላይ መደረሱንም አመላክተዋል። የገንዘብ ሚኒስቴርና ተጠሪ ተቋማት እንዲሁም የኢንቨስትመንት ሆልዲንግና በስራ ያሉ ተቋማት የስራ ኃላፊዎቹና ሰራተኞች የካዛንችስ የኮሪደር ልማትን ጎበኙ። የስራ ኃላፊዎቹና ሰራተኞቹ የካዛንችስ የኮሪደር ልማትን የጎበኙ ሲሆን በቀጣይም በከተማ የተሰሩና እየተሰሩ የሚገኙ የልማት ስራዎችንም እንደሚጎበኙ ተገልጿል። ጉብኝቱም የኮሪደር ልማትን፣ የአዲስ ዓለም አቀፍ ኮንቬንሽን ማዕከልን፣ የወንዝ ዳርቻ ፕሮጀክትን ጨምሮ የተቀናጀ የግብርና ማቀነባበሪያ ማዕከልና ሌሎች በርካታ የልማት ስራዎችን ያካተተ መሆኑን ተጠቁሟል። በአዲስ አበባ ከተማ እየ ከናወኑ ያሉ የልማት ስራዎች ትውልድ ተሻጋሪ እርስ በርስ የተሳሰሩ መሆናቸው ዘላቂ የልማት ግቦችን ከማሳካት አኳያ ያላቸውን ጠቀሜታና ስራዎቹ የኢትዮጵያ ብልጽግናን ለማረጋገጥ ያላቸውን አቅም ማስገንዘብ እንደሆነም ተገልጿል። ዘገባው የኢትዮጵያ ዜና አገልግሎት ነው። በአስር ከተሞች የኃይል ስርጭት መስመሮች ላይ መልሶ ግንባታና አቅም የማሳደግ ስራ ማከናወን የሚያስችል ፕሮጀክት ወደ ስራ መግባቱን የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። ፕሮጀክቱ በኃይል ስርጭት መስመሮች እርጅና ምክንያት በከተሞች እያጋጠመ ያለውን የኃይል መቆራረጥ ችግር ለመቅረፍ የሚያስችል እንደሆነም ገልጿል። በዚህም በተመረጡ አስር ከተሞች የመልሶ ግንባታና አቅም ማሳደግ ስራ ለመስራት ፕሮጀክት ተቀርጾ ወደ ስራ መገባቱ ተገልጿል። የመልሶ ግንባታና አቅም ማሳደግ ፕሮጀክቱ ተግባራዊ የሚደረገው በነቀምት፣ አምቦ፣ ሱሉልታ፣ ቢሾፍቱ፣ አሰላ፣ ደብረ ብርሃን ዲላ፣ ሆሳዕና፣ አሶሳ እና ጅጅጋ ከተሞች መሆኑን የኢትዮጵያ ኤሌክትሪክ አገልግሎት አስታውቋል። ፕሮጀክቱ በሶስት ምዕራፍ ተከፍሎ እንደሚከናወንም የአገልግሎቱ መረጃ ያመላክታል።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 አሚኮ ጥቆማ በመዲናችን አዲስ አበባ እና በተለያዩ አካባቢዎች የሚከወኑ ሁነቶችን የምንጠቁምበትና መረጃ የምንሰጥበት ሌላኛው የዜና ወጃችን አካል ነው አማራ ሚዲያ ኮርፖሬሽን ለህብረተሰብ ለውጥ እንተጋለን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ሲደርስ የቆየው የዕለቱ ዜናችን እዚህ ላይ አብቅተዋል። ስለ አብሮነታችሁ እናመሰግናለን። ጤና ይስጥልኝ።